የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከምታከብራቸው ከዘጠኙ አበይት በዓላት መካከል ሆሳዕና አንዱ ነው። በዓሉ ኢየሱስ ክርስቶስ የትሕትና ጌታ መሆኑን በመግለጽ ለሰው ልጅ ትሕትናን በማስተማር በአህያ ውርንጫ ላይ መቀመጡን ከሕፃናት አንደበትም ምስጋና መዘጋጀቱን በማሰብ የሚከበር ነው። ጣቢያችን ኤንቢሲ ኢትዮጵያ በመጪው እሁድ የሚከበረው የሆሳዕና በዓልን አስመልክቶ ከመንበረ ጸባኦት ቅድስት ሥላሴ ካቴድራል የአራቱ ጉባኤያት መምህር አባ ጸጋዛብ አዱኛ ጋር ቆይታ አድርጓል። ሆሳዕና ስርወ ቃሉ እብራይስጥ ነው፣ ይላሉ ምሁራን። ወሻዕና ማለት ነው ይላሉ። ወሻዕና ማለት ወይ ሆሳዕና ስንል መድኃኒት ማለት ነው። የዚህ በዓል ጥንተ ነገሩን ስናወሳ በማቴዎስ ወንጌል ምዕራፍ 21 ላይ ያለ ነው። ወቀሪቦ ኢየሩሳሌም በጽሐ ቤተፋጌ ገቦ ደብረ ዘይት ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኢየሩሳሌም አቅራቢያ ወደሚሆን ወደ ቤተፋጌ ደረሰ ይላል። ቤተፋጌ የሚለው የተመሳቀለ ጎዳና ማለት ነው። ለኢየሩሳሌም ይልቁንም ለሶሎሞን ቤተ መቅደስ የ15 ያህል ኪሎ ሜትር ሲቀር ከኢየሩሳሌም አጠገብ ከደብረ ዘይት አቅራቢያ ኢየሩሳሌም አጠገብ ሲደርስ ከደቀ መዛሙርቱ ወሶቤሃ ፈነወ ክሌተ ማርዳኢሁ ከደቀ መዛሙርቱ ሁለቱን ማለትም ጴጥሮስና ዮሐንስን፣ ሁሮ ሀገረ ዘቅድሜ ክሙ ወተረክቡ ድግተ ስርተ ምስለ እዋላ ወደዛ መንደር ሂዱ፣ ከፊት ለፊታችሁ ወዳለው መንደር ሂዱ። ከዚያም ከመንደር አንዲት አህያ ከውርንጭላዋ ጋር ታስራ ታገኛላችሁ። ፍትህ እወን ዋምፅ እወን ሊተ ፈታችሁ አምጡልኝ። ወመቦ ዘይቤ ለክሙ ምን ተትገብሩ የሰውን ሀብት የምትወስዱ የታሰረውን የሰውን አህያ የምትፈቱ ስለምንድን ነው ብሎ ሰው ቢጠይቃችሁ በሉ እግዚኦም ይፈቅዶም ጌታቸው ይፈልጋቸዋል፣ አላቸው ይላል። ወገብሩ አርዳ ይሁ በከማዘዙም ሐዋርያትም ሁለቱ ደቀ መዛሙርት እንዳዘዛቸው ሄደው ሁለቱን አህያ ፈተው አመቱለት ይላል። ከዛ በኋላ ወረሀኑ አልባሲ ሆሙ ዲቤሆን ይላል። በአህዮቹ ጀርባ ላይ ልብሶቻቸውን ጫኑላቸው ወይ ደግሞ ረበረቡለት ይላል። የማት ቆረቁር ኮርቻ ቢሆን ይቆረቁራል። የማትቆረቁር ህግ ሰራህልን እሰራላችኋለሁ ሲል ነው። ሆሳዕና ለወልደ ዳዊት ሆሳዕና ዳዊ ለወልደ ዳዊት ለወልደ ዳዊት ሆሳዕና ወሳዕና በአርያም ወሳዕና ለወልደ ዳዊት ማለት ጀመሩ። ምን ማለት ነው? መድኃኒት መባል ለዳዊት ልጅ ይገባዋል አሉ። እንግዲህ ብዙ አይነት መድኃኒት አለ። ይሄ መድኃኒት ለየት ያለ ነው። ምድራዊ መድኃኒት አይደለም ወይም ማስታገሻ መድኃኒት አይደለም፣ ከሰማይ የተገኘ መድኃኒት ነው። እንዲያውም ወሳእና ለወልደ ዳዊት ብሩክ ዘይመፅ በስመ እግዚአብሔር ካሉ በኋላ ወሳእና በአረያም ይላሉ። የመድኃኒትነቱ ምንጭና የመድኃኒትነቱ መገኛን ለማስረዳት ምን ማለት ነው? መድኃኒት መባል ለዳዊት ልጅ ይገባዋል። ብሩክ ዘይመጽ በስመ እግዚአብሔር እግዚአብሔር መስክሮለት ወይም እኔ እግዚአብሔር ነኝ ብሎ እኔ እግዚአብሔር ነኝ ብሎ ስማ እግዚአብሔርን ይዞ የመጣ እርሱ ክርስቶስ መርገመ ስጋ መርገመ ነፍስ የሌለበት በረከተ ስጋ በረከተ ነፍስን የሚያድል እውነተኛ አምላክ እውነተኛ መድኃኒት ነው አሉ ይላል መድኃኒትነቱ ከየት እንደሆነ ደግሞ ለማረጋገጥ ምን አሉ ሆሳዕና በአርያም አሉ መድኃኒትነቱ በአርያም ያለ ነው አሉ ሮም አረያም ማርያም የሚሉ ቃላት አንድ አይነት ትርጉም ነው ያላቸው፣ ልዕልና ማለት ነው። መድኃኒትነቱ ከምድር የተገኘ ሳይሆን ምድራዊ ሳይሆን ማስታገሻ ሳይሆን ሰዎች የሚሰሩ ሳይሆን ሰዎች የሚያደበዝዙ ሳይሆን በሰዎች እጅ ያለ ሳይሆን ከእግዚአብሔር ከእሪናው ዘንድ ያለ እውነተኛ ፈዋሽ መድኃኒት ነው። ያ መድኃኒት መገኛው ከአረያም ነው አሉ። ወትሰሜ ዮ ስሞ ኢየሱስ ስሙን ኢየሱስ ትየዋለሽ ካለ በኋላ ወያድህን ወሙ ለህዝቡ ማጥያቱ ህዝቡን ከመጣባቸው ፍዳ የሚያድናቸው መድኃኒታቸው ነው ይለ ሆሳዕና ለወልደ ዳዊት ለወልደ ዳዊት ለወልደ ለወልደ ለወልደዳዊት ለወልደ ዳዊት ለወልደ ዳዊት ሆሳዕና